ታድለዋል ያንተ መስለሚያዩ ሰዎች። እስቲ ትንሽ ንገረን ኡስታዝ። ልስማስ ለስማስ ነው አይኔ ምንም የምናገረው ነገር የለም እና እኔ አንዳንዴ ባላወቅሁት እስልምናን ሁላ ምልበት ሁላ ጊዜ ነበር ማለት ሲያንቀለቀለኝ፣ ምንድን ነው እንደዚህ አይነት ነገር ያስገባኝ ማለትም ስሰማ የሆነ ሰዓት ላይ የነበረውን እኔ ፓልቶክ ላይ ነው። እናንተ ፓልቶክ ያኔ ብዙ አታውቁትም። ፓልቶክ እያለ እኔ ትምህርት ቤት ውስጥ እያለሁ ፓልቶክ የሚባል ፕሮግራም አለ ምናምን ተብሎ፣ እኔ ያው ከሀገር ውጭ ነው የምኖረው። የዛሬ 11 ዓመት አካባቢ ላይ ነው። 11 ዓመት አካባቢ ላይ ፓልቶክ የሚባል ፕሮግራም አለ ተብሎ ፓልቶክ የሚባል ነገር ለማዳመጥ መጣን። ከዛ ስመጣ በጣም ሙስሊሞች በጣም እየሰሩ ነበር። በዛን ሰዓት ኢትዮጵያ ውስጥ እነ ኡስታዝ አዋይደር፣ ኡስታዝ ሀምዛ የሚባሉ አሁን ኡስታዝ ማመድ ከድር ምትላቸው ማለት ነው። ሌሎችም ሌሎችም ነበሩ በወቅቱ በጣም በትልቁ ስራ ይሰራ ነበረ። ኡስታዝ ጁንዱላ የሚባልም ነበረ በጣም ይሰሩ ነበረ። መሬት ላይ በአንድ ቀን አዳሜት ሁሉ እየሄዱ አምስት መቶ ሰው ያሰልማሉ ምናምን ነገር በጣም እንቅስቃሴ የነበረበት ሰዓት ነበር። ከዛ በኋላ ምንድን ነው ማድረግ ያለብን ሲባል ጉሩፕ ተፈጥረዋል። ግባ ተባልኩኝ። ከዛ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ኦንሊሰስ አራቱም ያለበት ጉሩፕ ገባን፣ ስራ መስራት ጀመርን። ከዛ ጭራሹኑ ቁርአንን እኔ ማጥናት አለብኝ ብዬ ሳጠናው ጭራሹኑ እየሳበኝ ነው የሚመጣው እየሳበኝ ነው። እና በጣም ነገርኳቸው፣ በጣም እየተበጠበጥኩኝ ነው እኔ አልቻልኩም። ይሄ ቁርአን የሚባለው ነገር ቢቀርብኝስ አልኩና ሁለተኛ ምናምን ብዬ ከደንኩት በቃ፣ አያገባኝም ስለ ቁርአን ምናምን ብዬ በቃ ስለ ባይብል ብቻ አንተ ስል ባይብል ላይ ደግሞ ተስፋ የሚያስቆርጥ ነገር መስማት ጀመርኩኝ ከስኮላሮቹ እነ ዶክተር ፒዮ እነ ዶክተር ሞጃሞሜን ምናምን የመሳሰሉት ደግሞ ሌላ ሌላ ነገር ይነግሩኛል ያለ እድሜ ነበር ምንጠራራው የነበረው። በወቅቱ በጣም እጠይቃለው። ባይብል ኦሪጂናል አውቶግራፊ የለም ይባላለው። ባይብል የማንስክሪፕት ዲፈረንስ አለው፣ ብሮክንቼን አለው። የተሰበረ ሰንሰለት ነው ያለው። እነ ሳይናቲከስ፣ ቫቲካንስ፣ አሌክሳንደር፣ ኤፍሬማ የሚባሉ አምስት ሺ ስምንት መቶ የሚያክል ማንስክሪፕት አለ እና ከየት እንደመጣው እንትኑ ሶርሱ ራሱ አይታወቅም። በጠቃ ልቤ ተሰበረ። ሳልፈልግ በግዴ እንደገና ድጋሚ ቁራን ማጥናት ጀመርኩኝ። ከዛ ቁራን ማንበብ ጀመርኩኝ። ከዛ ሀዲስ ማንበብ ጀመርኩኝ። ተፍሲር ሲራ ምናምን ነገር ማንበብ ጀመርኩኝ። በቃ መረበሽ ነው ስራዬ። ታገልኩኝ። እንደዛም ሆኖ ተመልሼ መድረክ ላይ መጣና ደግሞ ነብዩ መሐመድ እንደዚህ ነው፣ ነብዩ መሐመድ እንደዚህ ነው እያልኩ አወራለሁ። ውስጤ ግን ሌላ ነው፣ ሌላ ነው ውስጤ ነበረው። ነው በቃ ትግል፣ ትግል። በቤተሰብ የምላርገው ጎረቤቶቼ የምላርጋቸው ጓደኞቼ የምላርጋቸው፣ አብረ አደጎቼ አብረ አደጎቼ የምላርጋቸው፣ ምንድነው? እንዴት ነው ማድረገው? የክላስ የክላስሜቶቼ ምንድነው የምለው ከዚህ በኋላ ወይ አግኖቲስት አልሆንኩኝ ወይ ኤቲስት አልሆንኩኝ። የዝም ብዬ እንት እባክናለሁ። ቁርአንን ግልጥ ሳረገው አላህ ሲናገር ሰማዋለሁ። ያላ ንግግር ነው ቁርአን ሙሉ ለሙሉ። ሱረት ሁጁራት ምዕራፍ 49 ቁጥር 13 ላይ ያረሰው እናንተ ሰዎች ሆይ ከወንድና ከሴት ፈጠር ናችሁ ይላል። ወይኔ የሚናገረው አላህ ነው ማለት ነው። እኛ ኮ አላህ በቁራን ውስጥ ተናግሮ ያቀም ስንል ነበር። የነበር ነው ቁርአን ያላ ንግግር ነው። ሰውኛ ዘይቤ አነበብኩት። አነበብኩ አምስቴ ነው ከጫፍ ከጫፍ ያነበብኩት። እኔ በህይወት ዘመኔ ባይብልን ከጫፍ እስከ ጫፍ ከዘ ጥረስ ከራ ዮሐንስ ጥረስ እያርጉኝ አስር ያንብቤዋለሁ። እንደዚያውም ተውት። ሌሎቹ ሌሎቹ በእንግሊዝኛ ያነበኳቸውን የብራይስትና ግሪክ የሞከርኩት ምናምን ተውት። በአማርኛ ብቻ ነው የምነግራችሁ። ቁርአንን አምስት ጊዜ በአማርኛ ከጫፍ እስከ ጫፍ ከስሮት ፋቲሓ ጀምሮ ስሮት ናስ አምስቴ አንብቤዋለሁ። በቃ እንዲህ አይነት እየተፈተንኩኝ እየተፈተንኩኝ፣ ምን ነው ባላወቅኩ፣ ምን ነው ባላወቅኩት ቁርአንን በቀረብኝ፣ ምን ነው ሙስሊሞችን እያወቅኳቸው ስለ እስልምና በውጪ አርካኑን ኢስላምና አርካኑን ኢማን እያልኩኝ እየተሰማኝ፣ አረፌ ብቀመጥስ ለቆ አይለቅም። ራሱ አሁን ቃል ስትናገር አንድ ነገር ነበረ፣ ዝም ብሎ ይስባል ስትል ነበረ። አይለቃችሁም፣ ከጀመራችሁት አይለቃችሁም። በቃዬ ነው ያለው፣ እውነታ ማለት ነው። ማርኮ ያስቀራል። ሱረቱ ፉሲላት ምዕራፍ 41 ቁጥር 41 ላይ አሸናፊ መጽሐፍ በመጣላችሁ ጊዜ ነው የሚለው። አሸናፊ መጽሐፍ በመጣላቸው ጊዜ ይላል። እነዚያ የካዱ ጠፊዎች ናቸው ይላል። አሸናፊ መጽሐፍ ያሸንፋል፣ እንደሚያሸንፍ አይተናል። የብዙዎች ሰዎችን ሕይወት ሲማርክ አይተናል። እና አሁንም ትግል ላይ ናት ያለችው ቃል እመኑኝ፣ የጊዜ ጉዳይ ነው። ቃል ቃል ምንም ነገር ብታደርግ እኔ እንትን አላትም እንኳን ተዋት ቃልንና፣ ትንሿ ትንሿን አሁን በቅርብ ቀን ማናገር ጀምር ያለው እኔ ዝም ብዬ የሆነ ነገር የሚሰማኝ ነገር አለ ውስጤ፣ ልሃም ይሁን ምን ይሁን አላውቅም። አላህ ነው የሚያውቀው። ብዙ ሰዎች አሁን በቀደም ተቃወሙኝ። ያ አላና አላህና መልእክተኛው ተሳደባለች ምናምን አሉኝ። እኔ አሁን አሁን ላይ ተውኝ። ትንሿ ትንሿ የምትባለው አሁን አሁን ቤቷ ብትበረብሩት የሆነ ነገር ታገኛላችሁ፣ አይደል? የጊዜ ጉዳይ ነው። ኢንሻአላህ ብዙ ሰዎች ነጻ ይወጣሉ። ብዙ ሰዎች እንትን ይላሉ። ውስጣቸውና ውጭ ውጫቸው አንድ አይነት አይደለም። ውጫቸው ነው እየተሳደበ ያለው አሁን ቃልን ብትሏት የኢየሱስን አምላክነት ክጄ ምናምን ነገር በኢየሱስ ምናምን ልትላችሁላት ትችላለች። ውስጧ ግን ሌላ ነው። ራሷን ትፈትሽ። የምሬ ነው የምነግራችሁ። አይደለም ቃል ብቻ አይደለም፣ ብዙዎች በእንደዛ አይነት ነገር ውስጥ በይሉንታ አጥር በይሉንታ ውስጥ ተሸማቀው ተሸምቀቀው ነው ያሉት። የጊዜ ጉዳይ ነው። ሁጃ ቆሟል። ከዚህ በኋላ ማለት ነው። ሪሳላውን ሰምታችኋል። ብዙ ክርስቲያኖች ሰምታችኋል። እውነቱን ሰምታችኋል። እያወቃችሁ ግን በእሳት አትጫወቱ። እኛ ጉዳያችን የቁጥር አይደለም፣ ጉዳያችን የቲፎዞ ጉዳይ አይደለም፣ ፖለቲካ አይደለም። እዚህ የተቀመጥነው ወይም ደግሞ ቢዝነስ ማንሆነን ስለ ቢዝነስ አይደለም እያወራን ያለነው እያወራን ያለነው የህይወትና የሞት ጉዳይ ነው። የዘላለም ህይወትና የዘላለም ሞት ጉዳይ ነው። ጉዳዩ የጀነትና የጀሃንም ጉዳይ ነው። ጉዳዩ ቁጭ ያልነው እዚህ ጊዜያችንን እያባከንት የምንለው አጅር እናገኝበታለን ካላ ዘንድ ፕሪቪሌጅ እናገኝበታለን ብለን እንጂ ጊዜ ማቃጠል የለብንም በዚህ አይነት ጉዳይ ሌላ እንደዚህ እንደዚህ የሙድም አይደለም፣ ፎሎው ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው፣ ጊፍት ለመሰብሰብም አይደለም እዚህ ቁጭ ያልነው እዚህ ቁጭ ያልነው፣ ፌመስ ለመሆንም አይደለም። እንደዛ ከሚሆን በሃይማኖት ስም ከመነገድ ይልቅ ሁሉ ነገር ትቶ ጓሮ ላይ አታክል ተክላችሁት በቆሎ ተክላችሁት አመት ግንትም ብሎ ብትበሉበት ይሻላል። ይሄ እዚህም እዛም አጅር የለውም። አላማችንና ኢላማችን አላህ በሚያውቀው እዚ የተሰበሰብነው ሁላችንም አላህ በሚያውቀው እናንተ ላኢላሃ ኢላላህ ብላችሁ ገመዱን ይዛችሁ ከጀሃንም ነጻ እንድትሆኑ ነው። አይደለም ሩቅ አትሂዱ። ቃል አጠገብሽ፣ ዘመድሽ፣ እምታውቂው ጎረቤትሽ ሄደሽ ልጠይቂው። አልጋ ላይ ሆኖ ቢያካስት ብታገኘው ውስጤ ሰላም አይኖረውም። ትታመሚያለሽ። አብረሽ ሰዎች ገሃነም ይገባሉ። ሁጃ ከቆመባቸው በኋላ ጀሃነም ይገባሉ እየተባለን እየተነገረን፣ እንዴት ነው እንቅልፍ የምተኙት? እንዴት እንቅልፍን ተኛ እኛ ለሰዎች እኛ የቀመስነውን ህይወት ሰዎች እንዲቀምሱ እንፈልጋለን። እኛ ያየነውን ብርሃን፣ እኛም የጣፈጠውን ይህንን ቅርጽና ይዘቱን ጣዕሙና ጥፍጥናውን አውቀን እንዴት ዝም እንበል ብለን ነው እዚህ የመጣ ነው። እንጂ ቤታችን አርፍ ብንቀመጥ እንችላለን። ልጆቻችንን ብናሳድግ ይሻለናል። ትዳራችን ላይ ሌላ ሌላ ቢዝነስ ነገር ብንሰራ ያዋጣን ነበረ። እናቆም ብላችሁ አስቡበት። አይ ቲንክ ብዙ ሰዓት የለኝም ሉጣኔ ቢኖር ጥሩ ነበር። እሱ እኔ ቁራንም ባላቀው ይሻለኛል ነው ያልኩት የሆነ ሰዓት ላይ ባላቀው ቁርአንም ባላቀው ይሻለኝ ነበረ። ቁርአንም ማወቄ ግን ውስጤን እንትን አለ። በቃ ብዙ ነገር እናሳጣው። ቤተሰቦቼን አጥቼበታለሁ፣ ጓደኞቼን አጥቼበታለሁ፣ አብረው አደጎቼን አጥቼበታለሁ፣ ጎረቤቶቼን አጥቼበታለሁ። ብዙ ነገር እናያጣውበት ነው ይሄ መስዋዕት የከፈልኩት አንድ የገባኝ እውነት ስላለ ነው። ላይላህ ኢላላህ የሚለው ገመድ ስለገባኝ ነው። ያንን ስለያዝኩኝ ነው። ሌላ ነገር አለ። የቁርአኑነት ቁርአን የአምላካችን ያላህ ንግግር ነው። አላህ ሲናገር በተሰሙት ቁርአን ላይ ክርስቲያኖች ላይ ለሀይል ለአና ከእኔ በቀሌላ አምላክ የለም ብለው በመጀመሪያ መደብ በሲንጉላር ይናገራል። ኸለቅና ጃዐልና ፈዐልና እያለ ፈጠርን፣ ሰራን እያለ ደግሞ አምፕሊቲዩድ ግነትን ለማመልከት በ እንዴትለዋ ማድረግ እንዳለብን ደግሞ ሲናገር ደግሞ አንተ እያለ አንተ እያለ እራሱ በሁለተኛ መደ እንዴት መጸለይ እንዳለብን እንዴት ዱዓ ማድረግ እንዳለብን የሚናገር አምላክ ነው። እኛ ሄደን ሪሳላው ለሰዎች ስናደርስ ደግሞ ምን ማለት እንዳለብን ሲናገር ቁል በል ቁሉ በሉ እያለ ህወ እርሱ እያለ የሚናገር አምላክ ነው ያለን። ጥንት የነበረውን የነበረው በአብርሃም በይስሐቅ በያዕቆብ የነበረውን ከአደም ጀምሮ የነበረውን እንተርክልሃለን እያለ አስታውስ እያለ የሚናገር አንድ አምላክ ነው ያለን። ጥንት የነበረው ነቢያትን ሲልክ የነበረው ለሙሳ ባህርን ክፈል አልነው እያለ የሚናገር አምላክ ነው ቁራን ላይ ያለው እንድታውቁት ወደፊት ያለውን የቂያማ ቀን ሁላ ሳይቀር ጀነትና ጃሃንም ወደፊት የቂያማ ቀን የጀነት ሰዎችና የጃሃንም ሰዎች ምን እንደሚሉ ሁሉ የሚናገር አንድ አምላክ አለ። የሩቅ ነገሮችን የሚናገር ገይብ የሆኑትን የሚናገር ይሄ አንድ አምላክ ነው ያለው። ራሱ ቁርአን አንድ ሶስተኛው ትረካ ነው ከሶስት ነው፣ ጥንት የነበረውንና ወደፊት የሚሆነውን የሚተርክ ነው የያዘው። ቁርአን አንድ ሶስተኛው አቂዳ ነው፣ አንቀጸ እምነት ነው። ቁርአን አንድ ሶስተኛው ፊቂ ነው መዋከማት ነው፣ ህግጋት ነው ያለው። ይሄን አድርግ ይሄን አታድርግ የሚል ነገር ነው ያለው። ቀስ ብላችሁ ረጋ ብላችሁ በአጽኖትና በአንክሮት አጥኑት። ለክርስቲያኖች ማስተላለፈው መልእክት ይሄ ነው።